ሰላም፣ ሰላም፣ ሰላም ለእናንተ ይሁን የዩቱብ ቤተሰቦቼ፣ እንዴት ናችሁ? ዳይ ደህና ናችሁ? ግን ሰላም ናችሁ? ቀጥታ ወደ ላይክ፣ ኮሜንት፣ ሰብስክራይብ። ሰብስክራይብ አው መጀመሪያ እኔ አሁን ማለት ነው እናንተ በጣም እየተናደርኩባችሁ ነው። አሁንስ በጣም እየተናደርኩባችሁ ነው። አሁን ለምሳሌ ማለት ነው እኔ እዚህ ጋር ማለት ነው ብራንድ ብራንድ ለብሼ በመጣ ብራንድ ቦርሳ፣ ብራንድ ልብሶች፣ ብራንድ ጫማው፣ ብራንድ ሱሪው እዚህ ጋር ብልጭ ብልጭ ብልጭ። ይሄ ደግሞ የሚደረገው ኮፍያውን አርጌ ብመጣ ብልጭ ብልጭ ብል፣ አቤት ሰብስክራይብ፣ አቤት ኮሜንት፣ አቤት ላይክ። እኔ በመዳብ ቤት ልብሴ፣ በክብር ልብሴ፣ በሞገስ ልብሴ ሽንት ቤት እያጠብኩኝ በኩሽና ልብሴ ስለ መጣው ንቃችሁኝን ሰብስክራይብ አታረጉ ላይክ አታረጉ ኮሜንት አትጽፉ ተው እንጂ ተው ወገኖች ተው ተው እኛ እኮ ነን ሀያ አራት ሰዓት ቪዲዮችን ኮሜንታችሁን ላይካችሁን እየቸከቸክን የምንውለው እረ ተው ለእኛም ጊዜ ስጡን ያው ዩቱብ ላይካች ብለናል ከቺ በቆርኩ እንጭ ብለናል አረ ተው አረ ወይኔ ማን ያበረታታል በቃ መዳብ ጋር ነው እንዴ መዳብ ታበረታታል ወገን ወገን ለወገን እንደዚህ ነው እኔ አሁን አንድ ታችሁ ማለት ነው ተቸገርኩኝ እንደዚህ ሆንኩኝ ብዬ በመጣም መራብ ግን አሁን በደህና ሰዓት ሰላም ባለውበት ሰዓት ቆሜ አግዙኝ በቃ እኔ ሰብስክራይብ አርጉልኝ ላይክ አድርጉልኝ በቃ አበረታቱኝ? አሳድጉኝ ብዬ ብመጣ እናንተ ግን ማለት ነው በቃ አይታችሁ፣ እይታው አሪፍ ነው፣ እግዚአብሔር ይመስገን። እይታ እግዚአብሔር ይመስገን፣ ግን ሰብስክራይብ የለውም። እውነት ሰብስክራይ ምንድን ነው የሚባለው? ሰብስክራይብ የለውም። እና የኔ ውዶች አሁን እዚህ ጋር እኔ እህታችሁ እህቺ መስኪ፣ መስኪ ሾ የት ብቻ ማለት መስኪ ሾ የሚልሆን የዩቱብ ቻናል ማለት ሰብስክራይብ እያደረጋችሁ ብታበረታቱኝ። እኔ አልፈልግም እኔ ነገ ጠዋት የሆነ በቃ ተቸግሬ መጥቼ እዚህ ጋር እንድላችሁ አልፈልግም። አሁን በቃ አበረታቱኝ። እኔ በቃ አሁን ላይ እንድታበረታቱኝ ነው የምፈልገው። ለምን አልታበረታቱኝም? እናንተ ያላበረታታችሁኝ ማን ላይ አበረታታኝ ነው ማለት እናንተ በቃ የሆነ ነገር እሱን ወይም የሆነ ነገር እሱ ሲሆኑ የእኛጆ የተሳሳፍ ነው እንጂ መረባረብ ነው ነው እንጂ፣ በቃ እጅ ስልኩ እጃችሁ ላይ ነው። አግዙኝ፣ ሰብስክራይብ አርጉ፣ ላይክ አርጉልኝ፣ ሰዓቱን አስቆጥሩልኝ፣ አበረታቱኝ። በቃ ዴ ምንድን ነው ወይማ ታዘብኳችሁ። እንደ ግዴታ ኔ ማለት ኬት አምጥቼ ነው ስምንት ሺ ስምንት ሺ ስምንት መቶ አንድ ሺህ ብር አውጥቼ የምገዛው የኮፍያ የጸጉር ላይ የሚደረገውን ብራንድ ልብስ ምናምን ደሞዝ የራሱ አይገዛም። ያንን እንዴ እንደዛ ሆኜ በመጣማ በስማም የለም እሱ አያቅትም። እዚህ ጋር የሚቀባው እንኳን አስር ብር አምስት ብር ነው እሱ እንገዛለው፣ ችግር የለውም። ግን እንደዚህ እንደዚህ ውስኪ ሎር ማን ይሆይ እኔ ይነታችሁ ቾኮሌት ከራል ምንም ነገር ሳልለቀለቅ ክሪም መስዬ ይህንን መልክ እናንተ አትወዱትም። ለምን እንደሆነ አላውቅም። ዱቄት የሚቀቡትን ምናምን ነገር አለ አይደለ በቃ እንደዛ እንደዛ ነው ደስ የሚላችሁ። ምን ጊዜ እንደሆነ አላውቅም። እኔ እና እኔ የምላችሁ አበረታቱ፣ በቃ እንደ እህታችሁ ኢትዮጵያ ኖራ ኖራ ኖራ ከዛ አረብ ሀገር፣ መጥታ የወጣትነት እድሜዋን አረብ ሀገር የጨረሰች እህታችሁ መስክዬ ምስኪሾኝ ማበረታታት አለባችሁ። አይ የወጣትነት እድሜ ወይኒ አያረባ ገር አያረባ ገር ለዚህ እኮ ነው ቅድም ማለት ነው በጊዜ ወደ ኢትዮጵያ ግቡ። የወጣትነት እድሜያችሁን ተጠቀሙ። ኔትወርክ የሚባል ነገር አለ። ኔትወርክ ኔትወርክ የሚባል ነገር አለ። ያቺ ኔትወርክ ማለት ከተቋረጠች ያሰላማ ነው። ያሰላማ ማለት ደግሞ በአረበኛ ነው ያልኳችሁ ባይ ባይ ማለት ነው እና የወጣትነት እድሜያችን መጠቀም አለብን። አቤት እኮ ወጣትነት እድሜ አቤት! አሁን እኮ በቃ ምጥጣልኩኝ። አይ መስኪዬ፣ ዋናው ጤና ነው። ዋናው ጤና ነው። አይዞሽ፣ እሺ። ራስ በራሴ ላጽናና እንጂ ማን ያጽናናኛል? አንድ ቀን እንኳን እንደው አንድ ቀን እንኳን አንድ ቀን እንኳን የሆነ እንደው አይደለ በቃ እኔ ምን ብዬ ልንገራችሁ? እዚህ ጋር ምንም አለላችሁ። የሆነ ጊዜ ማ እነግራችኋለሁ። የሆነ ይሁን ነፍሴ የሚያስደስታትን ነገር ማለት ነው። አልናገርም ዛሬ መስጊዬ የቱ ላይ ምንሆና አለ እንደዚህ የሆነ የመጣችሁ እንዳትሉኝ፣ ስለገፋኝ እኮ ነው። እናንተ በቃ አታበረታቱ። ታዲያ ምን ላክ ታዲያ አታበረታቱ። በቃ የሆነ ማለት ማበረታታ ሳይሆን የሰውን የዛ ሰው ውድቀትን ነው ማየት የምትፈልጉ፣ ለምን እንደሆነ አላውቅም። እኔ የሆነ ሰው አግዙኝ፣ አበረታቱኝ ብሎ ሲመጣ እትን አትሉ እና እኔ አበረታቱኝ እያልኩ ነው ሰብስክራይብ አርጉኝ እያልኩ ነው፣ ግን ወፍ የለም ምንድን ነው እና ይህንን ነው የምላችሁ። እውነት እኔ አበረታቱኝ እስኪ ደግሞ እኔ ተፍ ተፍ ልበልና ማለት ነው። ግዴታ እኮ እንደነገርኳችሁ በቀደም እንትን እንዲባልበታል እዚህ ጋር እዚህ ላይ እኮ ብዙ ስራ ልሰራ እችላለሁ። እናንተ ሰብስክራይብ ካደረጋችሁ እድሜ ልክህን መዳብ ቤት ሽንት ቤት ከማጠብ እውነት፣ ቲክቶክ ላይ ተፍ ተፍ ተፍ ብዬ ማለት ነው ቢዝነስ የሚሰራበት መንገድ ማለት ነው መስራት። እውነቴን ግዴታ የቲክቶክ እንትን ይከፍላል ሳይሆን የራሴን ቢዝነስ ይዤ በራሴ ቻናል ላይ የራሴን ቢዝነስ ይዤ ብመጣም እውነት እናንተ አበረታታችሁኝ፣ ማለት ነው እትም ማለት አለባችሁ። እሺ እና ይህንን ነው የምላችሁ የኔ ውዶች። እናንተ ደግሞ ያላገዛችሁኝ ማን ያግዘኛል? እውነት እኔ እውነት ው መሮኛል። እኔ የሆነች ነገር አገሬ ገብቼ ማለት ነው የሆነ ነገር እየቸረቸርኩም ቢሆን ከልጆቼ ጋር መኖር ነው የፈለግኩት በጣም ነው ያስጠላኝ። እግዚአብሔርን በጣም ከምሬ ነው የምላችሁ በዚህ ጉዳይ ግን ሌላ ጊዜ እመጣለሁ ማለት ነው። በጣም ነው የአረብ ሀገር ማለት ነው። እግዚአብሔር ይመስገን ደና እናገኛለን፣ ደና ይከፈለናል። ግን ከቤተሰብ መለየት ከልጅ መለየት በጣም ነው የሚከብደው። በእውነት እኔ በጣም አሁን አሁን ሰዓት ላይ በጣም እየተሰማኝ ነው እና አግዙኝና ማለት ነው ከልጆች ያጠገብ ከልጆች የጎኑኝ ተፍ ተፍ እያልኩኝ ማለት ነው የምንሰራው እየሰራሁ በዚህ ቻናል እያሳየዋችሁ እኔ ለአንደኛም ለዛ ብዬ ነው ቻናሉን ከብቼ የመጣሁት። አበረታቱኝ። ኧረ ተው ተው ብያለሁ። ተው እኔ እህታችሁ ነገ ጠዋት እዚች ጋር ማለት ነው ልፍት ብልህ ነገር አረባርባችሁ ነው አገር የምታስገቡኝ አውቃለሁ። ግን እንደዛ ሳይሆን እኔ አሁን ተፍ ተፍ እያልኩኝ እ እትም ይያ በማለት ቆሜ እያለሁ እንደዚህ አግዙኝ እያልኳችሁን ያለሁት የሆነ ነገር ማገዝ ነው እንጂ ሰው የሆን ነገር ከሆነ በኋላ መረባበረ ማፊ ፋይዳ እውነቴ ነው የምላችሁ እና አሁን ሰዓት ላይ አግዙኝ አበረታቱኝ ተፍ ተፍ ልበልና ከልጆቼ ጋር የልጆቼን ትንፋሽ ምናምን አብሬያቸው በ እኔ እውነት እኔ እንደዛ ነው የምላችሁ በቃ ሰብስክራይብ አድርጉኝ አግዙኝ ግዴታችሁን ደሞ እኔ የአረብ ሀገር እህታችሁ ነኝ አደለ እንዴ ግዴታችሁ ነው። እና ሰምታችኋል፣ እያንዳንዳችሁ እና ግን በጣም ነው የማመሰግነው በእውነት በጣም እይታው አሪፍ ነው። ሰብስክራይቡም ስንት አመት ሙሉ እንኳን አስር ሺህ ማለት አስር እና ሀያ ሰብስክራይብ ማያገኙት እኔ በአምስት ቀን እና በስድስት ቀን ክላድርሳችሁኛል። አመሰግናለሁ። አሁን ደግሞ የበለጠ ሰብስክራይቡ አንድ ሺህ እስከሚገባ ድረስ አግዙኝ እሺ። እኔ ምላችሁ ይሄንን ነው እባካችሁ ባያችሁ፣ በሰዓት እቺ ደውሏ ምልክት ነካ አድርጎልኝ፣ እሺ። እና ይህንን ነው ምላችሁ የኔ ወዶች፣ እኔ ሌላ ምንም ምላችሁ ነገር የለም። ሌላ ጊዜ ደግሞ ሌላ ሌላ እውነት እኔ የት አካባቢ እንደተወለድኩኝ እድገቴ እንዴት አረብ ሀገር እንደመጣው ምን ያክል ጊዜ እንደሰራው ምን እየሰራውበት ጊዜ ምን እንዳደረግኩኝ እንዴት እንዴት እንደሆነ የህይወት ታሪኬን እነግራችኋለሁ አጫወታችኋለሁ። እዚህ ጋር ማለት ነው። ምንም ከኔ ማለት ከኔ የምደብቃችሁ ነገር የለም። እዚች ጋር እየነገርኳችሁ ህይወቴን ታሪኬን እያያችሁ አብሬ ከእናንተ ጋራ እድገቴን ደግሞ አሳያለው ማለት ነው። እድገት የንስላችሁ የህፃንነት እድገት አይደለም፣ ያው የቢዝነስ እድገት ማለት ነው። እና ይህንን ይመስላል የኔ ውዶች፣ ይህንን ነው የምላችሁ። አግዙኝ አግዙኝ የምላችሁ ደግሞ ገብቷችኋላል በምን እንደሆነ፣ ሰብስክራይብ፣ ላይክ፣ ኮሜንት ሰዓቱን በማስቆጠር አግዙኝ።